ሰላም እንዴት ናችሁ? ዲቦራ ነኝ። እንግዲህ ከዚህ በፊት በቲክቶክ ላይ የዩቲዩብ አካውንት ከፍቻለሁ ብዬ ነበረ፣ በአዲስ ኮንተንት መጣለሁ ብዬ አስቤ ነበረ። ዛሬ ደግሞ መመለስ ያሉብኝ በብዙ ሰዎች አይምሮ ውስጥ ጥያቄ የፈጠረ ነገር አለ። ስለዚህ እሱን ለመመለስ መጥቻለሁ። እንግዲህ እንደሚታወቀው እኔ በኢዮሃ ሚዲያ ላይ ቀርቤ ነበረ ከዚህ በፊት ያው በልጅ ምክንያት ብዙዎቻችሁ ድራማ ነው አይደለም እያላችሁኝ በጣም ጥያቄ ፈጥሮባችሁ ነበረ። አንደኛ እሱን ልመልስላችሁ፣ ሁለተኛ ደግሞ ቢኒያም በኢዮሃ ሚዲያ ላይ ቀርቦ አንዳንድ ጥያቄ የፈጠረበትን ነገር ጠይቋል ወይም ደግሞ አንስቷል። ስለዚህ ለእሱ ጥያቄ መልስ ልሰጥን የመጣሁትኝ ማለት ነው። በመጀመሪያ በእኔ ህይወት ላይ እያንዳንዱ ነገር ኢንተርቪው ላይ የወጣው ሁሉም ነገር ውሸት የለውም እውነት ነው። በመቀጠል ደግሞ ልጄ ሶሻል ሚዲያ ላይ እንዲወጣ ያልፈለግኩበት ምክንያት በጣም ብዙ ነገሮችን ከማየት አንጻር ነው። እንደ እናት በጣም ብዙ እሱ ቪዲዮ ቀርጾ በሚለቅበት ሰዓት በጣም ብዙ ኮሜንቶችን አያለው። እናት ነኝ። ስለዚህ እኔ የምጎዳለው ልጅም ይጎዳል። ምክንያቱም ልጄ ሶሻል ሚዲያ ላይ የሚጻፈው እያንዳንዱ ኮሜንቶች ለልጄ ያላቸው አብዛኞቹ አመለካከቶች መልካም አይደሉም። እሱን አንብቤ ልጄን ሶሻል ሚዲያ ላይ እንዳታወጣ ባታወጣ ይሻለኛል ብየዋለው። አንዳንድ ንግግሮችን ተነጋግረን ነበረ። በመሀል ይቅርታ የጠየቅኩት ለንግግሬ እሱም በግል ለተናገርኩት ንግግር እንጂ ሶሻል ሚዲያ ላይ ወይም ደግሞ እዮሃ ሚዲያ ላይ ለተናገርኩት ነገር አይደለም። ምክንያቱም ትክክል ነው። በሰዓቱ ምንም አይነት ነገር እያደረገልኝ አልነበረም፣ ግን ደግሞ በፖዚቲቭሊ ተቀብየዋለሁ። ይቅርታ ከጠየቀኝ በኋላ ይቅርታ ከጠየቀኝ በኋላ ፖዚቲቭሊ ከተቀበልኩትኝ በኋላ በጣም ብዙ በቤተሰብም እከራከርለትም ነበረ ለማቅረብም ከልጅ ጋር መልካም ግንኙነትም እንዲኖራቸው በጣም ያደረኩት ነገር እሱም ይናገራል። መልካም ግንኙነት እንዲኖራቸው በጣም ብዙ ነገሮችን አድርጌያለው። ተቀራርበናል፣ አዎ በጣም ብዙም ተነጋግረናል። በስተመጨረሻ አሁን ላይ ያለንበት ሁኔታ ተገናኝተን አናቅም፣ አውርተን አናቅም። እየሰማሁ ነው አንዳንድ ነገሮች። በእናቴ በኩል ነው ልጁን እያገኘ ያለው። አሁን ላይ ብዙ ነገሮችን እያደረገለት እንደሆነ ሰምቻለሁ እሱም ደግሞ የሆነው ሶሻል ሚዲያ ላይ ከወጣው እያደረገ አይደለም ካልኩኝ በኋላ ነው እሱንም ደግሞ አድርግለት ብዬ አልተጫንኩትም ተጭኘው አላቅም እግዚአብሔር ይርዳው ብያለሁ እያደረገ ነው ወይ ስባል እያደረገ አይደለም ግን ደግሞ ለወደፊት እግዚአብሔር ይርዳው ነው ያልኩትኝ ብዙ ሰዎች ጥያቄ ፈጥሮባቸዋል። ለእኔም የሆነ አመለካከታቸው ተቀይሯል። ለምን አልልም፣ ስለማታቁኝ ምንም ብትናገሩ ምንም አልልም። ስለዚህ ሶሻል ሚዲያ ላይ ልጄ አይወጣም ያልኩበት ምክንያት ያ ነው እና ይቅርታ የጠየኩበት ምክንያት በጣም ብዙ ንግግሮችን ስለተነጋገርን እሱም በጣም ብዙ የማይሆኑ ንግግሮች የማስፈራራትም ይሆን ስለ ቤተሰቤም ስለ ራሴም በጣም ብዙ የማይሆኑ ቴክስቶችን ይልክልኝ ነበረ። እንደዚህ ብዬ መውጣት አልፈልግም። ለዛ ነው ዝም ብዬ ተቀመጥኩትኝ። እንዲሁም ደግሞ አዲስ ህይወት እየጀመርኩኝ ነው። የራሴ ህይወት አለኝ። ሴት ልጅ ነኝ። ስለዚህ ከሱ ጋር ምንም አይነት ሪሌሽንሽፕ እንዲኖረኝ ስለማልፈልግ እስከ ዛሬ ዝም ብዬ ቁጭ ብያአለው። ያለው ነገር ይሄ ነው። በእኔና በቢኒያም መሃል ምንም አይነት ሪሌሽንሽፕ እንዲኖረኝ አልፈልግም። ልጃችን ነው የሚያገናኘን። አዎ ልጃችን ነው። ስለዚህ ልጁን መርዳት ባለበት ቦታ ይርዳ ብዬም ማስገደድ አልፈልግም ከዚህ በኋላ። እኔም ማድረግ ያለብኝን አደርጋለሁ። ማድረግ ፍላጎት ካለው ያድርግ። እያደረግኩ ነው ብሏል፣ እግዚአብሔር ይስጠው። እያደረገ አይደለም አላልኩም። መጀመሪያም እዮሃ ሚዲያ ላይ ከቀረብኩኝ በኋላ ነው ማድረግም የጀመረው አዎ ለናቴ ይቅርታ ለመጠየቅ ያደረገው ነገር አለ። ለኔ የሰጠኝ ስጦታ አለ። ለኔ ስጦታው አይደለም ዋናው ነገር፣ የኔ ዋናው ነገር ትክክለኛ አባት ልጅ ማግኘቱ ላይ ነው፣ መጀመሪያም ትኩረቴ። ስለዚህ በመጀመሪያ አዎ ይቅርታ አድርጌ ለታለው፣ ብዙዎቻችሁ ይቅርታ የሚያደርግ ልብ የለሽም፣ ክርስቲያን አይደለሽም እያላችሁኝ ነው። እኔ ግን ይቅርታ ሳላደርግ ቀርቼ ሳይሆን ነገሮች እየከፉ በመጡ ቁጥር በጣም እየከበዱኝ በመጡ ቁጥር ነው ያንን ፊሊንግ ላሳየች አልኩትኝ እንጂ ሌላ ምንም አይነት ነገር ኖሮ አይደለም። አውርተናል፣ እያወራን ነበረ። ያንንም ኢንተርቪው አደረግኩኝ ብዬ የነገርኩት እኔ ነኝ። ኢንተርቪው ከመለቀቁ በፊት ነው እንዲህ አይነት ኢንተርቪው አድርግ ያለው ምናም ብዬ እነግረዋለሁ ስለዚህ እኔ ጋር ምንም አይነት መጥፎ አመለካከት የለም። ይቅርታውን ተቀብዬ ይቅርታም አድርጌለት በስነ ስርዓት ከቤተሰቤ ጋር ለማቀራረብ እየሞከርኩኝ ከልጄ ጋር ጥሩ ፍቅር እንዲኖራቸው፣ ግንኙነት እንዲኖራቸው የቻልኩትን ነገር አድርጌ ያለው፣ ያው እንግዲህ ወደማይሆኑ ቴክስቶች፣ ወደማይሆኑ ሂደቶች ሲሄድ ርቀቴን ጠብቄ አግኝቼው አላቅም። እኔና እሱ ተገናኝተን አናቅም ሙሉ ለሙሉ ኦልሞስት ከአስራ አምስት ቀን በላይ ሆኖናል ከተገናኘን፣ ተያይተንም ተገናኝተንም፣ ኢቨን ማውራትም አልፈልግም ከእሱ ጋር መመላለስም አልፈልግም። ያለው ነገር ይሄ ነው። ብዙዎቻችሁ ይቅርታ አላደረግሽም ለምትሉኝ፣ እኔ ይቅርታ ሳላደርግ ቀርቼ ሳይሆን ከዛ ጀርባ ያሉት ነገሮች እኔ እየከበዱኝ ስለመጡ ሽሽትን ስለመረጥኩኝ ነው። አመሰግናለሁ። እንግዲህ አብዛኞቻችሁ የኢዮሃ ሚዲያ ላይ የቀረበው እያንዳንዱ ነገር ድራማ ነው እያላችሁ በየመንገዱም የምታገኙ በጣም ጥያቄ የፈጠረባችሁ በጣም ብዙ ሰዎች አላችሁ። እንዲሁም የተቆራረጡ ቲክቶክ ላይ የማያቸው በጣም ብዙ ኮመንቶች አሉ። አብዛኞቻችሁ ሰዎች ጥያቄ ይፈጥሮባችኋል። ይሄ ታሪክ ድራማ ሳይሆን የራሴ የህይወት ታሪክ ነው። ስለዚህ አብዛኞቻችሁ ጥያቄ የፈጠረባችሁ ድራማ ሳይሆን እውነተኛ ታሪኬ መሆኑን እነግራችኋለሁ። በአዲስ የዩቱብ ቻናል መጥቻለሁ ብያችኋለሁ። እንግዲህ ይሄኛውም ቪዲዮ ስሰራ ለመጀመሪያ መመለስ ስላለብኝ ነው እንጂ መጀመሪያ ያሰብኩትኝ ይሄኛውን ቪዲዮ አልነበረም። እንግዲህ በአዲስ ኮንተንት እመጣለሁ ብያችሁ ስለነበረ አዲስ ስራን ይዤላችሁ በቀጣይ ይዤላችሁ እመጣለሁ። ሰብስክራይብ እያደረጋችሁ ፍቅራችሁን እየገለጻችሁልኝ እንድጠበቁኝ አሳስባለሁ።